አብዛኞቻችሁ በጠየቃችሁት መሰረት እንግዲህ ስለ ሄርሜላ አንድ አዲስ ነገር አጣርተን ለእናንተ ለማድረስ መጥተናል። እጅግ በጣም ብዙዎቻችሁ በዚህ ጉዳይ ላይ እንግዲህ ግራ ተጋብታችኋል። በተለይ እንግዲህ ሄርሜላ ከታመመች በኋላ የእውነት አርግዛለች ወይስ አላረግዘችም ብላችሁን በጣም ብዙዎቻችሁ ስጠይቁ ነበረ። እሶች አይደለም ይሄ እርግዝና እንግዲህ የተፈጠረው ከአብርሃም ነው ወይስ ከሌላ ሰው ነው ብላችሁ እንግዲህ በግልጽ ስትጠይቁ ነበረ። በዚህ ጉዳይ ላይ እንግዲህ ነገሮችን አጣርቼ መጥቻለሁ ማለት ነው። ስለዚህ እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይ ካርጎ ሐሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። ወደ ጉዳያችን፣ ከሰሞኑ እንግዲህ በጣም ብዙ መነጋገሪያዎች ተፈጥሯል። በተለይ እንግዲህ የሄርሜላ ጉዳይ ነው። የሄርሜላ ጉዳይ እንግዲህ እንዳያችሁት ከሆነ እጅግ በጣም ከባድ ሁኔታ ውስጥ ገብታ ነበረ። እሱ ብቻ አይደለም እንግዲህ በጣም በሚገርም ሁኔታ ደግሞ የደበቀችው ትልቅ ምስጢር እንዳለና ያንን ነገር ደግሞ በ ይፋ መናገር እንደማትፈልግ እንግዲህ በተደጋጋሚ ስታወራ እንደነበረ በተለይ ለአቤል ስትናገር እንደነበረ በደንብ በግልጽ ስንሰማ ነበረ። ያንን ነገር እንግዲህ ለአብርሃም አብርሃም እንዲያውቅ አልፈለገችም። በጭራሽ አብርሃም ይህንን ነገር በጭራሽ እንዲያውቅም ወይም ደግሞ እንዲረዳትም አልፈለገችም። እሱ ብቻ አይደለም አቤልም ጭምር እንግዲህ ያንን ምስጢር ደብቋል ብሎ በጣም ብዙ ሰውም እንግዲህ ሲወቅሰው ነበረ። እንግዲህ ያገኘው ትልቅ መረጃዎች አሉ የመጀመሪያው መረጃ እንግዲህ በጣም በሚገርም ሁኔታ እርግዝና ተፈጥሯል የሚል ነገር እንግዲህ ተሰምተዋል፣ ማለት ነው። በተለይ እንግዲህ ሄርሜላ እንዳረግዘችና እርግዝናውም ከማን ነው የሚለው ደግሞ እጅግ በጣም ውስብስብ ሆኗል። በተለይ እንግዲህ አብዛኞቻችሁ ስትገምቱም ስታዩም የነበረው ከአብርሃም ሊሆን ይችላል ብላችሁ ሀሳባችሁን ስትሰጡ ነበረ። እንግዲህ ያገኘት መረጃ ደግሞ በሌላ በኩል የሚያሳየው እጅግ በጣም በሚገርም ሁኔታ ከሌላ ሰው ወይም ደግሞ እንግዲህ በጣም ቅርብ የሆነ ሰው ከአቤል አርግዛለች የሚባልም ነገር እንግዲህ መረጃ እየደረሰኝ ይገኛል ማለት ነው። የእውነት እንግዲህ ከአቤል አርግዛለች ወይ ሳላረገዘችም እጅግ በጣም አጠያያቂ ነው። ምክንያቱም እንግዲህ ከአቤል ካረገዘች ለምንድን ነው አብርሃምን የፈለገችው? ለምንድን ነው አስሬ እንግዲህ አብርሃም ካልመጣ እንጂ ሕይወቴ ሊስተካከል አይችልም፣ እሱን ከተለየኝ በተለይ እንግዲህ ሰላማዊ ሕይወት አልኖርም እጅግ በጣም ተረብሻለሁ ብላ እንግዲህ በጣም በተደጋጋሚ ቪዲዮዋ ላይ ስትናገር ነበረ። እጅግ በጣም ጭንቀት ውስጥ እንደምትገባና እጅግ በጣም እንግዲህ ህመም ውስጥ እንዳለችና በዛን ሰዓትም አብርሃምን ካላገኘች ምንም አይነት እንግዲህ የደህንነት ስሜት እንደማይሰማት በግልጽ ስትናገር ነበረ። እንግዲህ ያገኘነው መረጃ ለምንድን ነው ወደ አቤል ያዞረው? ወይም ደግሞ ለምን አቤል ተጠረጠረ ተብሎ ደግሞ በጣም ብዙዎቻችሁ እንግዲህ ይህንን ጥያቄ ትጠይቃላችሁ ብዬ ነው የማስበው። በተለይ እንግዲህ አቤል የተጠረጠረበት ምክንያት አንድ ሁለት ተብሎ የተጠቀሰው የመጀመሪያው በተለይ ያው ሄርሜላ እንደምታውቁ ወደ ቡታ ጅራ ከሄደች እንግዲህ ከአብርሃም ጋር እንደሄደች በጣም መነጋገሪያ ሆኖ ነበረ። እሱ ብቻ አይደለም እንግዲህ ቦታው ላይ አቤልን በተደጋጋሚ ስታገኝ የነበረ ነበረ፣ በየቀኑ ማለት ይቻላል በተለይ ምሽት ላይ እንግዲህ እንደሚገናኙ እና በየጊዜው ማለት ይቻላል አብሮ ጊዜ እንደሚያሳልፉ በተለይ ቪዲዮ ላይ እንዲገባ የማይፈልጉት ነገር ግንኙነታቸው በዛ ምክንያት ነው ብሎ እንግዲህ የራሳቸውን ሀሳብ አብዛኛው ሰውም ሲያነሳ ነበረ። ስለዚህ እንግዲህ ከአቤል ጋራ የሆነ ግንኙነት አላቸው ብሎ እንግዲህ ብዙ ሰው ማለት ይቻላል በዚህ ደረጃ እያሰበ ይገኛል። እሱ ብቻ አይደለም፣ ሄርሜላ እንግዲህ አርግዛለች፣ አርግዛለች ከሆነ ደግሞ ከአቤል ነው የሚሆነው ብሎ እንግዲህ አብዛኛው ሰው የራሱን ግምት እየሰጠ ይገኛል ማለት ነው። በሌላ በኩል እንግዲህ እንደምታ የምታውቁት አብርሃም ነው። አብርሃምንም በጣም ብዙ ሰው ማለት ይቻላል እንግዲህ አብርሃም ሄርሜላን አስረግዟት ነው የሚሆነው እንጂ በእርግጠኝነት ሄርሜላ በዚህ ደረጃ ከሌላ ሴት ከሌላ ወንድ ጋራ በጭራሽ አትገናኝም፣ ከሌላ መንገድ ጓደኞችም ስለሌሏት ከአብርሃም ጋራ ብቻ ነው ሁሌ የምትታየው፣ ሁሌ ከአብርሃም ጋራ የማይሆኑ ነገሮችን ያደርጋሉ ብለው እንግዲህ የራሳቸውን ሀሳብ አብዛኛው ሰው ማለት ይቻላል ሲሰጡ ነበረ። በዚህ ጉዳይ ላይ እንግዲህ እጅግ በጣም ስብስብ የሆነ ነገር ተፈጥሯል። ሄርሜላም እንግዲህ በግልጽ መናገር አልፈለገችም። ድብቅ እንግዲህ አድርጋ ሁሉንም ነገር ትታለች። ምክንያቱም ደግሞ እንግዲህ የሆነ የፈራችው ነገርም እንዳለና እጅግ በጣም ለሕይወቷ አስጊ እንደሆነም ራሷም ስትናገር ነበረ። የገባችበት እንግዲህ እጅግ በጣም ውስብስብና ጭንቀት የተሞላበት ነገር ውስጥ ገብታለች። ከዛ ውስጥም እንግዲህ ለመውጣት የራሷን ጥረት ስታረግ ነበረ። አንዳንዴ እንግዲህ ተስፋ ቆርጣም እራሱ ውሳኔ እስከ መወሰን ደረጃ ድረስም የደረሰችበት ጊዜ በጣም ብዙ ጊዜ ነው። ምክንያቱም ደግሞ እንግዲህ እንደምታውቁት እጅግ በጣም ስሜታዊ ትሆናለች። በተለይ በአብርሃም ጉዳይ ላይ አዳዲስ ነገሮች ሲፈጠሩ እጅግ በጣም ስሜታዊ ሆና እንግዲህ ከዛ ነገር ውስጥ ለመውጣትም እጅግ በጣም ትልቅ ዋጋ ትከፍላለች። ያ ነገር እንግዲህ ህይወቷን እያበላሸ ይገኛል። በተደጋጋሚ ማለት ይቻላል እንግዲህ በዚህ ጉዳይ ላይ በጣም ብዙ ሰዎችም በተለይ ለሄርሜላ ምክር ሲሰጡ ነበረ። በዚህ ደረጃ አብርሃምን መቅረብ እንዳልነበረባትና ከአሁን በኋላም እንግዲህ ከአብርሃም ጋር ያላትን ግንኙነት እንድታቋርጥና ወደ ሰላማዊ ህይወቷ እንድትመለስም በጣም ሲመክሯት ነበሩ። ምክንያቱም እንግዲህ ሄርሜላ ያደረገችው ነገር እጅግ በጣም ከባድ ነው። በተለይ ደግሞ እንግዲህ በትላንትናው ዕለት በሚገርም ሁኔታ ትልቅ ሰርፕራይዝ ተዘጋጅቶ ነበረ። በተለይ ለሩታ አብዛኛው ሰው ማለት ይቻላል ደስ ብሎታል። ምክንያቱም ከረጅም ጊዜ በኋላ በተለይ አብርሃም ኮመንቶቹን ማንበብ ጀምሯል እስከ ማለት ደረጃ ድረስ ደርሷል። ምክንያቱም እንግዲህ ኮመንቱ ላይ በጣም ብዙ ጊዜ ማለት ይቻላል አብርሃምን በተለይ ሲመክሩት ነበረ። ለሩታም እንግዲህ የሚገባትን ስጦታ ስጣት ብሎ በጣም ብዙ ሰው ማለት ይቻላል ያንን ነገር አይዲያውንም እያነሳ ነበረ። በተለይ እንግዲህ የመኪና ስጦታ እንዲሰጣት በጣም ግፊት ነበረ። በጣም ብዙ ሰውም እንግዲህ በፋይናንሻልም እናግዛለን፣ በቻልከው መጠን አንተ ይህንን ሀሳብ እኛም በገንዘብ እናግዛለን ብሎ በጣም ብዙ ሰውም ሲንቀሳቀሰኝ እንደነበረም እንግዲህ ያንን መረጃም ሲደርሰ ነበረ። እንግዲህ በትላንትና ዕለት ያ ደስ የሚል ነገሮችን ሲያሳልፉ ና አብርሃም ና ነሩታ በጣም ደስታ ሲያሳልፉ፣ ሄርሜላ በድጋሚ እንግዲህ የማይሆን ነገር ውስጥ ገብታ እንደነበረና እጅግ በጣም ከባድ ስሜት ውስጥ ገብታ ራሷ ላይም የሆነ ነገር ለመወሰንም እንግዲህ ጫፍ ላይ ደርሳ እንደነበረ ሰምተናል ማለት ነው። እንግዲህ አብርሃም ደስተኛ ሲሆን ወይም ደግሞ ከሩታ ጋር ሲሆን እጅግ በጣም የሚከፋት እንደሆነ እንግዲህ በግልጽ ስታሳየን ነበረ። እሱ ብቻ አይደለም ደግሞ በሌላ በኩል የሚወራ ደግሞ እጅግ በጣም አሰቃቂ ነው። ምክንያቱም እንግዲህ አቤል እንደዚህ አይነት ነገሮችንም እስከማድረግ ደረጃ ድረስ ደርሷል ወይስ የሚልም ነገር እንግዲህ እያጠራጠረ መጥቷል። በተለይ እንግዲህ ከአቤል ያረገዘችው ከአብርሃም ነው ብላ ወደሱ ለማላከክ ወይም ደግሞ እንግዲህ ትዳሩን እንዲበትን ለማድረግ ነው ሆን ብላ የተዘጋጀችው ሄርሜላ ብሎ እንግዲህ አብዛኛው ሰው የራሱን አይዲያ እየሰጠ ይገኛል። እውነቱን ለመናገር እንግዲህ አቤልና ሄርሜላ ሄርሚላ እጅግ በጣም ስር የሰደደ ግንኙነት እንዳላቸው እኛም በራሳችን በኩል እያጣራን እንገኛለን። ምክንያቱም እንግዲህ በብዛት ማለት ይቻላል ሁሌ ይገናኛሉ። ማታ ማታ ሁሌ ከእሱ ጋራ በተለይ ታመሻለች። ማምሸት ብቻ ሳይሆን እንግዲህ እስከ ክፍሏ ድረስ ወይም ደግሞ እንግዲህ ያው አልጋ ይዛበት እስካለችበት ቤት ድረስ እንግዲህ እየሸኛትም፣ አንዳንዴ ደግሞ ከዛ ቤት ውስጥም ሲወጣም ሲገባም በተደጋጋሚ ማለት ይቻላል እየታየ ይገኛል አቤል። ስለዚህ እንግዲህ የሆነ ግንኙነት አላቸው። ያ ግንኙነት ደግሞ የገንዘብ ግንኙነት ብቻ ሳይሆን ያው እንደምታውቁት የሆነ የጀመሩት ነገር ቢኖራቸው ነው እንጂ አቤልም እንግዲህ አብርሃምን ለመበቀልም ይሁን በዚህ መንገድ መጥቷል ብሎ በጣም ብዙ ሰውም አይዲያውን እያነሳ ይገኛል። ከዚህ በፊት እንግዲህ አብርሃም ምንድን ነው ያደረገው ወይም አቤልን አቤል ደግሞ አብርሃምን ምንድን ነው ያደረገው ብላችሁ ከጠየቃችሁ አብዛኛው ሰው ማለት ይቻላል ይሄንን አይዲያ ሼር እያደረገ ነበረ። ከሁለት ዓመት ወይም ደግሞ እንግዲህ ከአንድ ዓመት ምናምን በፊት በተለይ አብርሃምና አቤል እንግዲህ ተጣልቶ እንደነበሩና በዛን ሰዓት የተፈጠረው ግጭት እስከ ዛሬ ድረስ እንግዲህ በቀላል እየተፈታ እንደነበረና ከልባቸው ይቅር እንዳልተባባሉ በዛን ሰዓትም ያንን አይዲያ እንግዲህ እስከዛሬ ድረስ እንዳልተወና አሁን ላይም እንግዲህ ያገኘውን እድል ወደ ገንዘብ ብቻ ሳይሆን አብርሃምን ለመጉዳት እስከ መሄድ ደረጃ ድረስ እየሄደ ነው ብሎ አብዛኛው ሰው እንግዲህ ሀሳቡን እየሰጠ ይገኛል። እውነቱን ለመናገር እንግዲህ አቤል በተለይ አብርሃምን ለመጉዳት በዚህ ደረጃ ይሄዳል ብቻ ሳይሆን፣ እሱ ሳይሆን እንግዲህ እኛን የሚያሳስበን ነገር ከሁሉም በላይ አቤል ምን ሊያረግ ይችላል ብላችሁ ከጠየቃችሁኝ በእርግጠኝነት አስር ጣቴን አውጥቼ የምፈርመው ነገር አቤል ገንዘብ ተቀብሎ ነው እንጂ በጭራሽ በዚህ ደረጃ የማይረባ ነገር አይሰራም ብዬ ነው የማስበው። ምክንያቱም እንግዲህ ገንዘብ ስለተቀበለ ያንን ገንዘብ ደግሞ እጅግ በጣም ስለሚያስፈልገው የማይሆን ነገር በተለይ ወንድሙ እንደ ወንድም የሚያየው ከአቤል እንግዲህ አብርሃም ላይ በጣም ብዙ ነገሮችን እያደረገ ነው ብዬ ነው የማስበው። እሱ ብቻ አይደለም፣ እንግዲህ አቤል በጣም በሚገርማቸው ሁኔታ ያው አብርሃም ላይ ብቻ ሳይሆን እስከዛ ዛሬ ድረስ ሁላችሁም አስተውላችሁ ካያችሁ ሩታ ላይም በተደጋጋሚ ሁኔታ ማለት ይቻላል እጅግ በጣም ክደት ሲፈጽምባት ነበረ። በጣም ብዙ ጊዜ እሷም እንግዲህ አቤል ላይ ያላትን ተስፋ እንደቆረጠች በተለይ አቤልን እንደ ወንድሟ እንኳን እንደማታየው እንግዲህ በተደጋጋሚ ስታወራ ነበረ። ምክንያቱም እንግዲህ በጣም ብዙ ነገሮችን አብሮ አሳልፈዋል። እጅግ በጣም ብዙ ነገሮችን ሚስጥሯን ስታካፍለው እንደ ጓደኛ ብቻ ሳይሆን እንደ ወንድምም ጭምር በጣም ቀርባው እንግዲህ ሚስጥሯንም ጭምር ስታካፍለው የነበረ ልጅ ነው። በዚህ ሰዓት እንግዲህ ሩታንም አቤል እንግዲህ እንዳያችሁት ከሆነ አብርሃምንም ጎን ሳይሆን እንግዲህ በሌላ ሳይድ መሆኑ በተለይ እንግዲህ በሄርሜላ ሳይድ መሆኑ ደግሞ ከሁሉም በላይ እንግዲህ አሳፋሪ ነገር ሆኖ አግኝተናል ማለት ነው። ነገሮች እንግዲህ በዚህ ቀጥሏል። አወዛጋቢው ነገር በተለይ በዛሬ ዕለት የተሰማው ነገር አቤል እንግዲህ ሄርሜላን አስረግዟል ወይም ደግሞ ሄርሜላ ያረገዘችው ከአብራም ሳይሆን ከአቤል ነው የሚል ነገር እጅግ በጣም ውስብስብ የሆነ ነገር ተፈጥሯል ማለት ነው። በዚህ ጉዳይ ላይ እንግዲህ ሄርሜላ ማርገዟንም ኦፊሻል አድርጋ እስካሁን ድረስ ምንም አልተናገረችም። የተናገሩት እንግዲህ አብዛኛው ሰው ማለት ይቻላል ለእነሱ ቅርብ የሆኑ ሰዎች ናቸው። እንግዲህ ያገኘሁት መረጃ ይህንን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።